በዚህ ምክንያት የሞቁ ጎጆች ፈርሰዋል። ጓደኞች ተራርቀዋል። ዴል ካርኒጊ በማይረቡ ምክንያቶች ስለሚፈጠሩ ችግሮች እንዲህ ይገልጻል፦ በትዳር ውስጥ ጥቃቅን ነገሮች ሁለቱን ተጣማሪዎች በጣም ሊያበሳጩ ይችላሉ። በዓለም ላይ ከሚከሰቱ የልብ ህመሞች የግማሾቹ መነሻቸው ጥቃቅን ነገሮች ናቸው። ይህም በሌሎች ኤክስፐርቶች ተረጋግጧል። ቺካጎ ውስጥ አርባ ሺህ የፍርድ ቤት ጉዳዮችን የዳኙት ዳኛ ጆሴፍ ሳባት ሁልጊዜም ለትዳር መፍረስ ምክንያት ሆነው የሚገኙት ጥቃቅን ጉዳዮች ናቸው ብለዋል። ፍራንክ ሆጋን የተባለው የኒውዮርክ ከተማ አቃቤ ሕግ በበኩላቸው ለፍርድ ቤት ከሚቀርቡ የወንጀል ጉዳዮች መካከል ግማሽ ያክሉ በቤተሰብ መካከል እንደ ተደረገ ክርክር፣ ሳይታሰብ እንደ ተፈጸመ ስህተት፣ በነገር እንደ መሸንቆጥ እና በአካል እንቅስቃሴ እንደ መተንኮስ ወይም ማሽሟጠጥ ባሉ ጥቃቅን ምክንያቶች በተፈጸሙ ወንጀሎች ሳቢያ የተመሰረቱ ክሶች ናቸው። እነዚህን መሰል ጥቃቅን ጉዳዮች ግድያን ጨምሮ ለሌሎች በርካታ ወንጀሎች መንስኤ ሆነዋል። ከሰው ልጆች መካከል በተፈጥሯቸው መሰሪና ጨካኝ የሆኑት ጥቂቶች ናቸው። ሆኖም ሰዎች ለራሳቸው በሚሰጡት ግምትና በክብራቸው ላይ በሚፈጸሙ ጥቃቶች የተነሳ በዓለም ላይ ለሚፈጸሙ ወንጀሎች ምክንያት ሆነዋል። አንድ ብልህ አዛውንት እንዲህ ብለው ነበር፤ ዕድሜ በሀያዎቹና በሰላሳዎች ውስጥ በነበረበት ጊዜ ብስጩና ነጭናጫ ነበርኩ። በመዝናናባቸው ወቅቶች እንኳን ይህ ባህሪ አይለየኝም። ይህም ምን ያክል ደስተኛ እንደነበርኩ ስለማልገነዘብ ነበር። አሁን እድሜ ከስልሳ ለቋል። ዛሬ ላይ ቆሜ ትላንትን የውሃሊት ስቃኝ ነው። በሀያዎቹ እና በሰላሳዎቹ እድሜ እጅግ ደስተኛ እንደነበርኩ በውል ላውቅ ያለሁ። ይህ እውቀት የመጣው ግን እጅግ ዘግይቶ ነው። አሁን ከትዝታ የዘለለ ነገር የለኝም። ትዝታ ደግሞ ጸጸት ነው። እንዲያው ይህን በደህና ጊዜ ተገንዝብ ይወ ነበር፣ በጥልቅ ደስታ እኖር ይሆን ነበር። በዚያ ላይ በለጋ ዕድሜ የማማርበት አንዳችም ምክንያት አልነበረኝም። አሁን ወጣትነቴም እኔም እየደበዘዝን ነው። እኔ ደግሞ ለእናንተ ወዳጆቼ እንዲህ እላለሁ፤ ደስተኛ መሆናችሁን ተረድታችሁ ታጣጥሙታላችሁ አለዚያም ችላ ብላችሁ ፍለጋችሁን ሌላ ቦታ ታካሂዳላችሁ። ይህም ጭንቀትና ደስታን ወደ ማጣት ይመራችኋል። በዚህ ሁኔታ ዛሬያችሁ ትናንት እስኪሆን ጠብቁና ያኔ እያለቀሳችሁ ምን ያክል ደስተኛ እንደነበራችሁ ትገነዘባላችሁ። ይህን እውነታ አሁን አትረዱት፤ ያኔ ግን ደብዛዛ ትዝታችሁን ብቻ ታከፋችሁ ተቀራላችሁ። ኢስላም ከሁሉም ሃይማኖት በተለየ መልኩ ወደ ጋብቻ ይጠራል፣ ከላጤነት ይከለክላል። ጋብቻ በኢስላም እይታ የነፍስ ማረፊያ፣ የቀልብ መርጊያና መርኪያ፣ የህሊና መረጋጊያ ነው። ሁለቱ ጾታዎች በፍቅር በመተዛዘንና በመተባበር በመቻቻልና በመመካከር የሚኖሩበት ተቋም ነው።

ጋብቻ ታላቅ ሽልማት ያለው የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። ቁርአንና ሱና እጅጉ ወደ ጋብቻ ይጠራሉ። አማኝ ሰው የነቢዩን ዓለይሂ ሰላቱ ወሰላም ፈለግ ከመከተል ውጪ ሌላ አማራጭ የለውም። ስለዚህ ትዳር ሙስሊሞች ዘንድ እጅግ አስፈላጊ ከሆኑ ነገራት ውስጥ አንዱና ዋናው ነው። የትዳር አጋራችንን በምን መመዘኛ እንምረጥ? ትዳር ትልቅ ሀገር የሚገነባበት መሰረት ነው። መሰረቱ ያላማረ ነገር እድሜ የለው፣ ቶሎ ነው የሚፈርሰው። ስለዚህ ኢስላም የትዳር መሰረቱ ጠንካራና በቀላሉ የማይፈርስ ለማድረግ መሰረቱን በዲንና አኽላቅ ላይ እንዲገነባ ያስተምራል። በእርግጥ የትዳር መሰረቶች የተለያዩ ናቸው። ነገር ግን ከዲንና አኽላቅ ውጭ ያሉት መሰረቶች ዕድሜ የሌላቸው

ከወደደሽ በእጅጉ ያከብርሻል። የማይወድሽ ከሆነ አያዋርድሽም፣ ክብርሽን በሚገባ ይጠብቅልሻል። ስለዚህ ዲን ያለው የስነ ምግባር ባለቤት ምርጫሽ ሊሆን ይገባል። በዲናቸው እኩል የሆኑ ሰዎች ለትዳር እጅሽን ከጠየቁ ቤተሰቦቹ መልካም የሆኑትን ምረጪ። ምክንያቱም የእሱ ቤተሰቦች ወደ አንቺ የቀረቡ ናቸውና ነቢዩ ዐለይሂ ሰላቱ ወሰላም

ኒሳኢ ዘግበውታል። ጋብቻ በቀላል ጥሎችና አለመግባባቶች መሠረቱ የማይናጋ ጠንካራ ጽኑ ይሆን ዘንድ የእምሮን የመንፈስንና የነፍስን ፍላጎት ሊያሟላ በሚችልበት መልኩ እንዲታነጥ የመልእክተኛው ዐለይሂ ሰላት ወሰላም ፍላጎት ነው። ትዳር ልክ እንደ ሁለት እጅ ነው። አንድ እጅ ብቻውን አያጨበጭብም። ስለዚህ የጭብጨባው ድምፅ ፈጽሞ ወደ ልብ አይደርስም። ሁለቱም በጋራ ከተደጋገፉ ግን ፈጽሞ ሊጠፋ የማይችል የደስታ ድምፅ በልባቸው ይገባል፣ በደም ስራቸው ይዞራል። ነገ ለሚፈጠረው ጀግና ትውልድ ዛሬ ላይ የሁለታቸው ትልቁ ተጽዕኖ እጅግ አስፈላጊ ነው። ትዳር እስከ ቅርብ ጊዜ የንትርክና የጭቅጭቅ ምሳሌ ተደርጎ እንሰማ ነበር። በጭቅጭቅ መሃል አቦ ትዳር አትሁነኝ የምትል ዓረፍተ ነገር እንሰማ ነበር። ይህ እጅግ የተዛባና የተበላሻ አመለካከት ነው። ትዳር የጭቅጭቅ መፍትሄ፣ ከጭንቀት ማረፊያ፣ የአእምሮ ሰላም ነው። ስለዚህ ውዶቼ ትዳር እጅግ ከሚያስፈልገን ከዱንያ ነገሮች አንዱ በመሆኑ በፍጥነት ለትዳር እጅ ልትሰጡ ይገባል። ትዳር ወይም ኒካህ እጅግ ቀለል ያለ ራስን ከዝሙት የመጠበቂያ መንገድ ነው። ይህ መንገድ ብሩህ፣ ከማንኛውም ነውጥ የጸዳ ሰላማዊ ነው። አንዳንድ ወንድሞች ኒካህን ደፈርኳት የሚለው ንግግራቸው እጅግ የተሳሳተ ባይሆን ነፍስዬን አሸንፌ ወደ ትዳር ገባው ማለት ነው ያለበት እንጂ ትዳር መመስረት እጅግ ቀላል ነው። ዘላቂ ለማድረግ ግን ከፍተኛ ትግል ያስፈልጋል። ስለዚህ ትዳራችን ስኬታማ እንዲሆን